ሰላም ጤና ስጥልኝ። ጋብቻ ጸንቶ ባለበት ባልና ሚስት በትዳር ውስጥ በነበሩበት ወቅት በአንደኛው ተጋቢ ስም የገዙት ንብረት ስመ ሀብቱ ወይም ስሙ ባይዛወርና በመካከላቸው ችግር ተፈጥሮ ጋብቻቸው በፍቺ ቢፈርስ በንብረት ክፍፍል ወቅት ይሄኛው በትዳር ውስጥ እያለ በስሙ የገዛው አንደኛው የትዳር አጋር የዚህን ንብረት ወደ ስሙ አለመዞር እንደ ምክንያትነት በመጥቀስ ሌላኛው ባለትዳር ሊካፈል አይገባም፣ ይህን ንብረት እኔ አልገዛሁትም፣ ስመ ሀብቱም ወደ እኔ አልተዛወረም፣ ንብረቱ በሌላ ሰው ያለ ነው በሚል ይህን ንብረት ላለማካፈል የሚያቀርበው ክርክር በሕግ ዘንድ ተቀባይነት አለው ወይ የሚለውን ነው የምናየው። እንግዲህ ብዙ ጊዜ በፍርድ ቤት በሚቀርቡ ክርክሮች ባልና ሚስት በትዳር ውስጥ እያሉ ንብረት ይገዛሉ። ነገር ግን እንዳጋጣሚ ይህንን የዚህን ቤት ወይም መኪና ወይ ሌላ ንብረት ስመ ሀብቱን ወይም ደግሞ የባለቤትነቱን ወደ እነሱ ሳያዛውሩ ወደ አንኛ የትዳር አጋር ሳያዛውሩ በመካከላቸው ችግር ይፈጠርና በፍቺ ይለያያሉ። ስለዚህ ያኛው ባለትዳር በስሙ የገዛው ይህን ንብረት እንግዲህ ከሻጩም ጋር ተሻርኮ ሊሆን ይችላል፣ በተለያዩ ምክንያቶች ላለማካፈል ሲፈልግ ምክንያቱም የንብረት ክፍፍሉ ከተደረገ በኋላ ከዛ ከሸጠው ላይ ይህን ንብረት ለብቻው መጠቅለል ስለሚፈልግና ላለማካፈል በሚል ይሄ ንብረት የበሌላ ሰው ስም ነው ተመዝግቦ የሚገኘው በእኔ ስም መዝገቡ ወይም መሆኑን መዞሩን የሚያረጋግጥ ማስረጃ የለም። ስለዚህ ሌላኛው የትዳር አጋር ሊካፈል አይገባም በሚል ክርክር ሲያቀርቡ ይታያል። በፍርድ ቤት እንግዲህ ሌላኛው የትዳር አጋር ደግሞ አይ ስም ሀብቱ ወደ ባይዞርም ወደዚህኛው የትዳር አጋር ነገር ግን በጋራ ጥረት ባፈራ ነው ገንዘብ ነው ይሄ ንብረት የተፈራው። ስለዚህ የኔ ጥረት የኔ ድርሻ ስላለበት ልካፈል ይገባል በሚል ክርክር ያቀርባሉ። እንግዲህ እዚህ ጋር ወሳኝ የሚሆነው ምንድነው? ይህ የትዳር አጋር ስመ ሀብቱ ባይዞርም ልካፈል ይገባል ብሎ ክርክር ሲያቀርብ ይሄን ንብረት የገዙት ስለመሆናቸው በአንደኛው የትዳር አጋር ስም የገዙት ስለመሆናቸው ማስረጃዎችን ማቅረብ ግድ ይለዋል ውሎችን የሰው ማስረጃዎችን ማቅረብና ማስመስከር ግድ ይለዋል። እንደዚሁም ሻጩንም በምስክርነት ቆጥሮ ቃለ መሐላ ፈጽሞ በፍርድ ቤት እንዲመሰክር እና እውነታውን እንዲናገር ሊያደርግ ይገባል። ወይም ደግሞ አቤቱታ በማቅረብ ለፍርድ ቤቱ ይህ ሸጠ የተባለው ሰው በፍርድ ቤቱ አማካኝነት ቀርቦ የምስክርነት ቃሉን እንዲሰጥ ማድረግ ይጠበቅበታል። እነዚህን ካደረገና ይህንን ንብረት መኪናም ይሁን ቤትም ይሁን ሌላ ንብረት ጋብቻ ጸንቶ በነበረበት ጊዜ በአንደኛው ተጋቢ መግዛታቸው ከተረጋገጠ ምንም እንኳን ስመ ሀብቱን የንብረቱን ስም ወደ ባያዛውሩትም ነገር ግን በአንደኛው ስም እስከተገዛ ድረስ የጋራ ነው የሚሆነው። ስለዚህ ሌላኛው የትዳር አጋር ይሄንን ንብረት ወይም የንብረቱ ስም ሀብት ወደዚህኛው አለመዛወሩን ከሶስተኛ ወገን አለመዛወሩን እንደ መከራከሪያ በማቅረብ ላለማካፈል የሚያደርገው ክርክር ተቀባይነት የለውም። የፌዴራል ጠቅላይ ፍርድ ቤትም ሰበር ሰሚ ችሎት ይሄንን አይነት ጉዳይ በተመለከተ በሰበር መዝገብ ቁጥር ዘጠና አራት ስምንት አስራ አንድ ላይ አስገዳጅ የሆነ ውሳኔ ሰጥቷል። ምን በሚል ጋብቻ በጸንቶ በነበረበት ጊዜ በአንደኛው ተጋቢ ተገዝቶ ነገር ግን ስም ሀብቱ ከሶስተኛ ወገን ወደ ሻጭ ሳይዛ ወደ ገዢ ሳይዛወር የቀረ በመሆኑ ብቻ ንብረቱ የተጋቢዎች የጋራ ሀብት ነው ከመባል አያስቀረውም በሚል አስገዳጅ የሕግ ትርጉም ሰጥቷል። ስለዚህ ብዙ ጊዜ ተጋቢዎች ገና ለገና ስሙ አልዞረምና በሻጩ ነው የሚገኘው፣ አመልጣለሁ፣ በኋላ የንብረት ክፍፍል ከተደረገና ከተለያየም በኋላ ለብቻዬ እጠቀልላለሁ በሚል ሂሳብ የሚደረግ ክርክር ተቀባይነት የሌለው መሆኑን ማረጋገጥ ያስፈልጋል ማለት ነው። ይህን ማወቅ ያስፈልጋል። ለዛሬ ያቀረብኩላችሁ ጠቃሚ ህግ፣ ምክር ይህን ይመስል ነበረ። ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ እንዲሆንላችሁ እመኛለሁ።